ኦኪፓይ ኦኪፓይ ሙቭመንት የሚባል ሙቭመንት አለ። እንቅስቃሴ ማለት ነው። ኦኪፓይ ማለት ደግሞ አንድ ቦታ ይዞ ወይ ዘግቶ መከለል ከልሎ ማስቀመጥ፣ እንቅስቃሴ እንዳይኖር፣ ስራ እንዳይሰራ ሰላማዊ ሰልፍ ማድረግ ማለት ነው። በመቀመጥ ኦኪፓይ ይባላል በእንግሊዝኛ እና መቼ ብዙዎቻችሁ መቼም እንደምታውቁት በ20111211 ላይ ኦኪፓይ ዎል ስትሪት የሚል በጣም በብዙ ሀገራት ሰላማዊ ሰልፍ ነበር። የፋይናንሻልና ይሄ ኢኒኳሊቲ ዓለም ላይ ያለውን ያልተመጣጠነ የሀብት ክፍፍል ለማስቆም የባንኮችንና ዋና መሳሪያ የሆኑት የገንዘብ መለዋወጫ ስፍራዎችን እንደ ዎል ስትሪት የሚባለው ፋይናንሻል የአሜሪካ ፋይናንሻል ዋናው ሴክተር ሴንተር ብሎክ አድርገው ሆነ ፓርክ አለ፣ እዛ ጋ እንትን ብለው ዙኬን ዙኬን የሚባል ፓርክ አለ። እና እዛ ዘግተው ሰራተኛ እንዳይገባ እንዳይወጣ፣ ስራ ንግድ እንዳይደረግ፣ እንዳይሸጥ ብር እንዳይል ብሎ ዘግተው ነበር የተወሰነ ቀናት። ከዛ ፖሊስ መጣ። ፖሊስ ባራቸው ሞከረ፣ አልቻለም። ምንድነው እሱ ያሉት። ከዛ እዛን ሰዓት ኦባማ ነበረ ፕሬዚዳንቱ ምንድን ነው ሲያደርጉ ስ ሄዳችሁ ተመልከቱ ምን እንዳደርጉ እንተዋቸው ተዋቸው ምንም ነገር እንዳትነኳቸው? ዘይኖ የተወሰነ ቀን በኋላ ከሁለት ቀን በኋላ በረዶ እንደሚመጣ ኦኬ በረዶ እንደሚወርድ ስላወቁ በረዶ ያባራቸዋል ከዛ በኋላ አይመጡም ተመልሰው ተመልሰው ይመጡም እንዳትነኳቸው ይህንን እኮ አሁን የሚያደርጉት እንግዲህ ይሄ የዛሬ 14 ዓመት ነው አይደል ከዛ በኋላ በጠቅላላ ሰላማዊ ሰልፍ ፕሮቴስት ለማድረግ የሚወጣው ሁሉ የሚጠብቀው ይህንን ነው። የሚያደርጉት ምንድነው፣ ፖሊስ ይታዘዝና አካባቢውን ብቻ የሚሄዱበትን መንገድ የተፈቀደላቸው መንገድ አለ። በዛ መንገድ ብቻ እንዲካ ይደረግና ይዘጋል። ሌላ ቦታ እንዳይሄዱ ከዛ ውስጥ ማለፍ አይቻልም። ግን ፕሮቴስቱ ዲሞክራሲ ስለሆነ ይፈቀዳል። ምንም ለውጥ እንደማያመጣ ስለሚያውቁ ነው። ምንም ማድረግ አይችሉም። ሰላማዊ ሰልፍ በዛሬ ጊዜ ተወጥቶ ይሄ ነው ብሎ የሚቀይረው ነገር የለም። ዩኬ ውስጥ ዶክተሮች ወደ ሁለት ዓመት ተኩል ሶስት ዓመት በሰላማዊ ሰልፍ ስራ እያቆሙ ይህ የሆነ። ኢንጂነሮች ሰላማዊ ሰልፍ ቢወጡ፣ ወይ ደግሞ ሹፌሮች ሰላማዊ ሰልፍ ቢወጡ፣ ወይ የባንክ ሰራተኞች ሰላማዊ ሰልፍ ቢወጡ ሰው አይሞትም፣ ህይወት አይጠፋም። የዶክተሮችና የሆስፒታል ሰራተኞች ሰላማዊ ሰልፍ ማለት ሰው ይሞታል። ኦኬ፣ ህይወት ያልፋል ማለት ነው እና ይህንን እያወቀ መንግስት ግን ወደ ሶስት ዓመት ሰላማዊ ሰልፍ ሲያደርጉ በፐርሰንት ነው በር ጭቅጭቁ ፐርሰንት እኮ ነው። እነዚህ መንግስት ሶስት ፐርሰንት ነው የሚጨመረው ይላል እነሱ ደግሞ አስር ፐርሰንት መሆን አለበት ምናምን፣ ብቻ በፐርሰንት ብለው ስንት ሰው ያለቀው፣ ስንት ሰው ሆስፒታል ውስጥ ቀጠሮ መያዝ አይቻልም። የትሪትመንት ያለው የካንሰር ትሪትመንት ያለው መሄድ አይችልም ቁጥሩ ስለማይነገር የሞተ ሞተ ነው። ከዛ ህይወት በዛ ይቀጥላል። ለዛ ነው እንጂ በጣም ብዙ ሰው ያለቀውና ይሄ ሁሉ አድርገው አምስት ነው ስድስት ፐርሰንት የተጨመረላቸው ያለፈው ዓመት ሰላማዊ ሰልፎ ቆመ። አሁን በዚህ ዓመትም አምስት ነጥብ አንድ ስድስት ነጥብ ስድስት ፐርሰንት አካባቢ የሚጨመርላቸው ተብሎ መንግስት ስለተስማማ እና ምንድን ነው እሱ ዛሬ ፖይንቴ መንግስት ኦልሬዲ ለምዶታል። ኦልሬዲ ያውቀዋል። ኦልሬዲ እኔ የዛሬ 2012 ላይ 2013 ላይ ትልቅ ሰላማዊ ሰልፍ ነበረ፣ የተማሪዎች ያኔ ማስተር ሴን እየሰራው የሚከፈለው ቱዊሽን ፊ አለ፣ ለዩኒቨርሲቲ የሚከፈለው ክፍያ። ዩኬ እና ዩኤስ ዩኒቨርሲቲ ማለት እኮ የትምህርት መስጫው ማዕከሎች አይደሉም፣ ቢዝነስ ሴንተር ልክ እንደ ባንክ ወደ ኢንሹራንስ ካምፓኒ ፋይናንሻል ሴንተር ነው እና ብር ማግኛ መንገድ ነው እና ቢዝነስ ነው ደንበኛ ቢዝነስ። እነዚህ ሁለቱ ሀገሮች ውድነቱ አንድ ባችለር ዲግሪ የመጀመሪያ ዲግሪ ለመስራት እስከ ሃምሳ ሺህ የዩኬ ፓውንድ ያስፈልገዋል። አንድ ተማሪ የሚከፍለው ለትምህርት ቤቱ ለዩኒቨርሲቲ የሚከፈል ወደ 35ሺ ሎካል ተማሪ ነው የምላችሁ የዩኬ ናሽናል፣ የአሜሪካን ተውት፣ እዛ እጥፍ በሉት እና እነዚህ ሁለት ሀገሮች ከአደጋው ሀገሮች ውስጥ በጠቅላላ ክፍያ ያለባቸው። ፈረንሳይ ብትሄዱ ነፃ ነው። ጀርመን ብትሄዱ ነፃ ነው። ሆላንድ ነፃ ነው። ኢቨን ፓርት ኦፍ ዩኬ አሁን አይርላንድ እና ስኮትላንድ ነፃ ነው። ዩኒቨርሲቲ ነፃ ነው። ኢንግላንድ እና ዩናይትድ ስቴትስ ቢዝነስ ነው። እና ያኔ እኛ እያለን ለባችለር ድግሪ ተማሪዎች 3500 ነበር የሚከፍሉት 3500 አካባቢ ነበረ የአመት ክፍያው ለዩኒቨርሲቲ፣ ቱሽን ፊው ማለት ነው። እሱን 9500 ነው 9300 እናደርገዋለን ስላለ ጠቅላላ ተማሪው ተገልብጦ ሰላማዊ ሰልፍ መውጣት አለብን ብዬን፣ ቁጭ እያየዋቸው ስጆክ። ምክንያቱም መንግስት ያውቀዋል፣ አሁን ያልኳችሁን ነገር ያውቀዋል። ሰው ወጥቶ፣ ህዝብ ወጥቶ ዲሞንስትሬሽን ሲያደርግ ተመልሶ ይገባዋል፣ ይርባዋል፣ ይጠማዋል። አንድ ቀን ሁለት ቀን ቆየ በኋላ ይደክመዋል፣ ይገባል፣ ወይ በረዶ ይወርድበታል። ለእሱ ሬዲ ናቸው እነሱ። እናም የትም አይደርስም ለማለት ነው፣ የትም አይደርስም። በዛሬ ጊዜ ያለ ዲሞንስትሬሽን ቀልድ ነው። እኛ ዲሞንስትሬሽን ስንወጣ መቼም፣ ሁል ጊዜ በእኛ ጊዜ እየተባለ ሰው ያወራው እኮ ሽማግሌ እና ትልቅ ሰው በእኛ ጊዜ እያለን ስለሆነ የምናወራው ሁሌ የእኛ ጊዜ አሪፍ ነው፣ እንደው ኮምፔር ለማድረግ ነው። ዛሬችን እስከዛሬ ብዬ አላውቅም። እና ሰላማዊ ሰልፍ ወተን በመጀመሪያ ስንወጣ ዩኒቨርሲቲውን ዘግተን ያደረግነው ምንድን ነው? ከሌላ ድርጅቶች ጋር ለምሳሌ የማዕድን ማውጫ ድርጅቶች ጋር የትራንስፖርቴሽን ድርጅቶች ጋር ውል አድርገን ነው የወጣ ነው። እኛ ስንወጣ ለመመለስ አይደለም የወጣ ነው። እንደምንገደል እናውቅ ነበር ኦኬ፣ እንደምንራሸን። ከዛ ወጥተን አልተመለስንም። ምክንያቱም ጠቅላላ ሰው አንድ ሚሊዮን ምናምን ሰው ወጥቶ አንድ ሚሊዮን ሰው አይገሉም። አለ የተወሰነ ሰው ነው። ከዛ ሰው ሞቷል ብሎ ከገባ ያ የሞተው ለምንም ነው ማለት ነው። እና ስንወጣ ላለመመለስ ነው የወጣ ነው። ከዛ ምንድ ነው ሽፍት ሲስተም ጀመርን። ግማሹ ተማሪ ወደ ቤት ሲሄድ የማዕድን ሰራተኞች መጥቶች ከፈር ያደርጋሉ። ከአንድ ከሁለት ቀን በኋላ ማዕድን ሰራተኞች ደግሞ ሲሄዱ፣ ሌላው ደግሞ የሆቴል ሰራተኞች ምግብ ይዘው ይመጣሉ፣ እዛ ያለውን ያበሉታል። እንደዛ ያ መንግስት የቀየር ነው መንግስት ብቻ ሳይሆን በጠቅላላ ሲስተም ኮሚኒዝም ሲስተም ነው ያጠፋ ነው ያወረድ ነው። ለሳምንታት በአንድ ሀገር ሳይሆን ተቀጣጥሎ በአምስት ስድስት ሰባት ሀገር ሳይመንትነስሊ ሴም ታይም ነበረ ዲሞንስትሬሽኑ ምንም ማድረግ አይቻልም። ይህንን ምንም ነገር ያለውን ጥያቄ የህዝብን ጥያቄ መመለስ ብቻ ምንድን ነው የምላችሁ ሰስቴን የማይደረግ ሰላማዊ ሰልፍ ሰስቴን የማይቀጥል ዲሞንስትሬሽን ምንም ፖይንት የለውም። በአሁኑ ሰዓት እያንዳንዱ አውቶሪቲ አውቆታል ከተወሰነ ቀን በኋላ እንደሚቆም፣ አንድ ሁለት ጊዜ በኋላ እንደሚጠፋ። ስለዚህ ወንድሞቼ ዩናይትድ ኪንግደም ውስጥ ያሉ ዶክተሮች ሶስት ዓመት ሙሉ ዲሞንስትሬሽን አድርገው ቁጥሩ የማይታወቅ ሰው ካለቀ በኋላ አዶን ነው በደንብ ሪሰርች አላደረኩትም ማድረግ የምትችሉ አድርጉና ንገሩን ስንት ሰው እንደሞተ በጣም ብዙ ሰው እንደሚሞት እርግጠኛ ነኝ በጣም ብዙ ሰው ህክምናው ማግኘት አልቻለም ከዛ በኋላ ስድስት ነጥብ አንድ ነው አምስት ነጥብ ምናምን ፐርሰንት የተጨመረው ደሞዝ ስለዚህ ማሰብ ያለብን ምንድን ዛሬ መናገር የፈለግኩት አይዘር እንዲህ ነገር ተጀምሮ ወደ አቆማለው ወይ ደግሞ ከተወሰነ ጊዜ በኋላ ቀይራለው ብሎ የሚወጣ እንትን የተቃውሞ ሰልፍ ዋጋ የለውም። እንደሚከሽፍ ሁሉም ሲስተም አውቆታል። ምንድን ነው እሱ ከበፊቶቹ መማር የምንችለው፣ አንዴ ከወጣን አንመለስም። ለመውጣት ግን ማሰብ አለብን ምንድን ነው እሱ ጎሉ፣ ምንድነው የመጨረሻው ሪዛልቱ ማንኛውም አይነት ፕሮፌሽን እንደ ዶክተር እና ነርስ ፕሮፌሽን የለም እና ይህንን በምንወስንበት ጊዜ በመጀመሪያ ተሳስበን አስበንበት ምን ያክል ህዝቡን እንጎዳለን፣ የራሳችንን ህዝብ እንጎዳለን። እና ጥያቄያችንን በውይይት ብናደርገው አይሻልም ወይ ብለን አስበን መወሰን ነው እንጂ አንዴ ከወሰንም በኋላ ግን የተወሰነ ሁለት ቀን አድርገን አንድ ቀን አድርገን ከዛ ተመልሰን እንመጣለን የሚባል ተቃውሞ እንትን አይሰራም። የታላቅ ወንድምነት ምክር